ወደ አማናዊቷ ኢየሩሳሌም ወደ ከነዓን እንድንገባ መንገዳችንን የከፈተልን የእግዚአብሔር አብ አንድያ ልጁ የኢየሱስ ክርስቶስ ክንዱ ነው። ክብር ለስሙ ይሁን። ስለዚህ እጆቼን እያለ የተዘጋውን የሚከፍተውን አጋንንትን የሚያስጨልቀውን፣ ባህር የሚሰነጥቀውን፣ ኢየሩሳሌም የሚያወርሰውን ይሄንን እጄ ተመልከት አለት ወገኖቼ፣ ተስፋችን የእሱ እጅ ነው። የማንንም እጅ አትመልከቱ። የማንንም ግንባር አትለማመጡ። ማየት ካለባችሁ የአምላካችሁ የኢየሱስ ክርስቶስን እጁን እዩ። እሱን ደጅ ጥኑት። እጅህን እመለከታለው የእጅህን በረከት ጌታ ወይ ስጠኝ በሉ። ከቤቱ አትለዩ። ብፁዕ ዛሬኮ ዘቶ ከፍኮ ወዛ ይደርኮ ስታይ ጻዲከ ጸጋምና ቅዱን ጽርቅ ወመንክር በጻይክ አቤቱ ወደ ቤትህ የጠራው በአደባባዮችም ለመቀመጥ ለማደር የመረጥከው ብዙ ነው ከቤትህ በረከትን እንጠግባለንና፣ ይላል ክብር ለሱ ይሁን። ከቤትህ ወንስቱ ለቱ ከቤትህ በረከትህ እንጠግባለን። ክብር ለአምላካችን ይሁን። መዝሙር 64 ቁጥር ስድስት ላይ የእግዚአብሔር ቤት የበረከት ቤት ነው። የእግዚአብሔር እጅ ያለችበት ቤት የጤና በረከት የሰላም በረከት የሀብት በረከት የፈውስ በረከት እንደው በቀኝ እስከምንል ድረስ የጥበብ በረከት አፍሰን የምንሄድበት ቤት ነው። ወደ ቤት የጠራኸው ብዙ ነው የሚለው ቅዱስ ላይ ወገኖች፣ የድለኞች ናቸው። ያስቀደሳችሁ ስጋው ደግሞ የተቀበላችሁ የዘመራችሁ ያመሰገዳችሁ ቃሉን ቁጭ ብላችሁ የምትሰሙ ምንም ይሁን ምን በእግዚአብሔር ቤት የተገኛችሁ ሰዎች እናንተ እድለኞች ናችሁ። እኔ አይደለሁም የምለው ቃሉ ነው። ወደ ቤት የጠራው ብዙ ነው። ከቤተ በረከትን እንጠግባለን። ተባርቃችሁ ነው የምትሄዱት። ካህኑ እጁን አንስቶ ሲባርክ በእርሱ ላይ አድሮ የሚባርከው የእግዚአብሔር ክንድ ነው። የካህኑን እጅ ስንሳለም ሥጋ ወደሙን የፈተተበት በታቦቱ ላይ እጆቹን አድርጎ የጸለየበት እጅ የእግዚአብሔር ጸጋና ኃይል ያለበት እጅ ነው። በእሱ ስትባረቁ ወገኖቼ፣ ሰላምን፣ ጤና ሕይወትን ይዛችሁ ነው የምትሄዱት። ስለዚህ እጆቼን እያለ አገራችሁን ወገኖቼ፣ እጃቸውን የሰበሰቡባችሁ ሰዎች ካሉ ተስፋ እንዳትቆርጡ። የእኔ የምትሏቸው ሰዎች ስትወዷቸው የጠሏችሁ፣ ስትቀርቧቸው የራቋችሁ ስታምኗቸው የከዷችሁ ሰዎች ካሉ አደራችሁን፣ በእነሱ እንደ ተስፋ እንዳትቆርጡ። የማይጥል የማይከዳ ፊቱን የማያዞ ከነ ኃጢአትና ከነነውራችን ልጆች እያለ ዛሬም በእጆቹ አፎ የሚደግፈን የድንግል ልጅ ክርስቶስ አለ። ክብር ለስሙ ይሁን። መጽሐፍ ቅዱስ እንዲህ ይላል፣ እጆቹንም ጭኖ ባረካቸው ይላል ኢየሱስ ክርስቶስ ማርቆስ 1016 ላይ ህፃናትን አምጥተው ጌታ ሆይ እነዚህን ህፃናት ባርክልን አለ። እንደ እነዚህ ያሉ ህጻናት የእግዚአብሔር መንግስት ምሳሌዎች ናቸው። ወደ እኔ መጡ ዘንድ አትከልክሏቸው ብሎ አቀፋቸው፣ እጆቹን ጭኖ ነው ባረካቸው ይላል። ይኸው የጌታ እጅ መባረክ ያለ ህፃናትን አዋቂዎቹን የሚባርክ እጅ ነው የክርስቶስ እጅ። ለዚህ ነው እጆቼ እይ ያለው ለቶማስ ሁለተኛው እጆቼን እ አለው። ለምንድነው እጆቼን እ ያለበት ምክንያት ብንል ወገኖቼ የጌታ እጅ መፈወሻ እጅ ነች። በኃጢአት በደዌ በዲያብሎስ ፍላጻ የቆሰለ ሕይወት ያለውን ሰው የሚፈውሰው የኢየሱስ ክርስቶስ እጅ ነው። ኃጢአት ቁስለኛ ታደርጋለች ነፍሳችንን ዲያብሮስ በብዙ ፍላጻ ይወጋንና ቁስለኞች ያደርገናል። ይህንን ቁስል የሚፈውሰው የኢየሱስ ክርስቶስ እጅ ብቻ ነው። ወገኖቼ ምናልባት ሥጋዊ ቁስል አኪም ሊፈውሰው ይችላል። እንቅፋት መቶን ወይም ስለት ቆርጦን አንዳች ነገር ብንሆን ፋርማሲ ሄደን ወይም አኪም ጋር ሄደን ሕክምና ልናገኝ እንችላለን፣ ልንፈወስ እንችላለን። የነፍሳችንን ቁስል የሚፈውሰን ግን መድኃኔ ዓለም ኢየሱስ ክርስቶስ እውነተኛው ሐኪም የእሱ እጅ ብቻ ነች። መጽሐፍ ቅዱስ እንዲህ ይላል፣ እጁንም ዘርግቶ ዳሰሰውና ወዳለው ከእንግዲህ ወዲህ ንጻ አለው እጆቹንም አንስቶ አነጻው፣ ወዲያውም ተፈወሰ ይላል ማቴዎስ ስምንት ሦስት ላይ። ለምጻም የሆነ ሰው መጣ። ለምጽ የኃጢአት ውጤት ነበረ በኦሪቱ ጊዜ ሰው ኃጢአት ከሠራ በደል ከፈጸመ በእግዚአብሔር ፊት እጅግ ክፉ የሆነ ነውር ከሠራ ነፍሱ ትጎሰቁላለች። የነፍሱ ጉስቁልና ወደ ስጋው ይወጣና ስጋው በለምፅ ይነዳል። በዚህ ሰዓት ሰዎች ያገሏቸው ነበር፣ በለምፅ የተመቱ ሰዎች ታቀላችሁ። እኛ የአዲስ ኪዳን ሰዎች እድለኞች ነን። ዛሬ ለምፅ የሥጋ ደዌ የኃጢአት ውጤት አይደለም። ዛሬ ለምጻም ሰው በመካከላችን ካለ ወይ መንገድ ላይ ብታዩ ይሄ ኃጢአተኛ ነው እንዳትሉ፣ ይሄ የቆዳ በሽታ ነው በአዲስ ኪዳን። በኦሪቱ ዘመን ግን ለምፅ የኃጢአተኛ ሰው ምልክት ነበር። ክፉ ኃጢአት የሰራ ሰው እግዚአብሔር በአደባባይ ማንነቱን ይገልጠዋል በለምፅ። ታዲያ ክርስቶስ ተራራ ላይ ሲሰብክ ቆይቶ ከተራራው ሲወርድ በለምጽ ሰውነቱ የነደደ ሰው ወደ ጌታ ቀረበ። እያለቀሰ ከሰው ተገኝ እያለ ሰዎች መጠቋቆም ያድርገውኛል እንደ ርኩስ ሰዎች ያዩኛል ሲያዩኝ ፊታቸውን ያዞራሉ ብትወደኝ እባክህ አንፃኝ አለ ይላል ማን ነው እንደ አንድ በዝሙት የምትታወቅ ሴት እዚች ከተማ ብትኖር እህቴ ብሎ አቅፎ ነስቲ ከእኛ ጋር ሁኜ የሚላት ማን አለ በሌብነቱ በሰካራምነቱ የሚታወቅ ሰው ካለ ማን ነው አቅፎ ደግፎ አብሮት የሚቆም? ክርስቶስ ግን ኃጢአተኛ መሆኑ ሰዎች የገፉት መሆኑን እያወቀ ያንን ሰው አቀፈውና በእጆቹ ዳሰ። ሰው ይላል የጌታ እጅ ይቺ መዳፍ ፈውስም የምትገኝባት እጅ ነችና ከለምሶ አነፃዊ ከሰው እኩል አቆሞ ክብር ላላካችን ነው። አንድ ነገር አስተውሎ ወገኖቼ ጌታ መቼም አይጸየፈን። ነፍሴ አትጸየፋችሁም ይላል ጌታ። ኃጢአተኛ ብንሆን፣ ዘማዊ ብንሆን፣ ሰካራም ብንሆን፣ ሌባ ብንሆን፣ ዘረኛ ብንሆን፣ በብዙ የኃጢአትና የበደል አረንቋ ውስጥ የወደቅን ሰዎች ብንሆን ኢየሱስ ክርስቶስ የትናንት ማንነታችንን እያየን የሚፈርድ የሚሆንን የሚያሳድድ አምላክ አይደለም። የዛሬ መመለሳችንን ተመልክቶ በክንዶቹ የሚያቅፍ ጌታ ነው። ክብር ለሱ ይሁን። ማርያም መግደላዊትን ያጸደቀ ጌታ ባንታ አይጨክም። ዘመኗን ሙሉ በዝሙት የኖረችውን ሴት ከቅዱሳት አንስት የደመረ ጌታ አንቺ ያጠተኛ ብሎ በአንቺ ላይ ፊቱን አያጠማዝዝም። በቀኙ የተሰቀለ ወንበዴ ሽፍታ ወንበዴ ነበር እሱን ለገነት ያበቃ ጌታ እመነኛው ጌ ወገኖቼ፣ በእኛ ላይ ፊቱን አይጠመዝዝም። ፍቅር የሆነ አምላክ ነው። እናበቀው አንዳንድ ሰዎች አሉ፣ እግዚአብሔር እኔን ይቅር ይለኛለ ወይ ብለው የሚጠራታ ይምረኝ ይሁን ይራራልኝ ይሁን ያዝንልኝ ይሁን። አዎ ያዝንላል። አንበሯቸው የሟቹን ሞት አልፈቅድም ይላል እግዚአብሔር። ተመለሱና በህይወት ኑሩ ይላል እግዚአብሔር። ብዙ ሰዎች አሉ፣ ተስፋ ቆርጠው ቤታቸው የተቀመጡ ብዙ ሰዎች አሉ። ወገኖቼ ቤተ ክርስቲያን ውስጥ መግባት እንደ ነውር ቆጥረው ከደጅ ተሳልመው ከአስፋልት ማዶ አማትበው የሚሄዱ ብዙ ሰዎች አሉ። ወገኖቼ እነዚህ ሰዎች ጓደኞች፣ ጎረቤት፣ ዘመድ ካሏችሁ ጥሯቸው። እግዚአብሔር ይወድሃል በሏቸው። እግዚአብሔር ይወድሻል በሏት። እናንተ ደካሞች ያለ ጌታ ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለ ጌታ ዛሬም ለቃሉ ታማኝ ነው ሸክማችንን ሊያቀል ድካማችንን ሊያግዝ እንባችንን ሊያብስ ነውራችንን ሊያጠራ ክርስቶስ ኢየሱስ ክርስቶስ ዛሬም የታመነ አምላክና አባት ነው ክብር ለስሙ ይሁን ማንንም አይጸየፍም ለማንም ጀርባውን አይሰጥም ማን ነው በራሱ ጽድቅ በእግዚአብሔር ፊት ሊቆም የሚችል እስቲ ንገሩት